የሀገራዊ ምክክር ኮሚሽን የዲያስፖራውን ማህበረሰብ ለማነጋገር ወደ ባህር ማዶ ሊሻገር መሆኑ ተነግሯል። ዝርዝሩን እንነግራችኋለን። የውጭ ባለ ሀብቶች በንግድ እንቅስቃሴ ውስጥ እንዲሳተፉ የሚፈቅደው መመሪያ ጸድቋል። በዝርዝር ትሰሙታላችሁ። ለግብርናው ዘርፍ የሚደረገው የፋይናንስ አቅርቦት ቅናሽ ማሳየት መጀመሩን ጥናት አመላከተ። በቆይታችን የምትሰሙት መረጃችን ነው። የዩጋንዳ መከላከያ ሰራዊት ከጀርመን መከላከያ ኃይል ጋር ያለውን ትብብር አቋርጧል። እንነግራችኋለን። ኢራን ለሚቃጣብኝ ማንኛውም ጥቃት ጠንካራ ያጸፋ እርምጃ አዘጋጅቻለሁ ስትል መዛቷ ተሰምቷል። ከባህር ማዶ ይዘንላችኋል። እነዚህንና ሌሎችን መረጃዎች አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለገብርኤል ታደሰ ነኝ። የሀገራዊ ምክክር ኮሚሽን ወደ ውጭ ሀገራት አቅንቶ የዲያስፖራውን ማህበረሰብ አጀንዳ ለማሰባሰብ ማቀዱ ተሰማ። ለሀገራዊ ምክክር የሚሆኑ አጀንዳዎችን በተለያዩ መንገድ እያሰባሰበ የሚገኘው ኮሚሽኑ የዲያስፖራውን አጀንዳዎች ለማሰባሰብ ያስችለኛል ያላቸውን ሁለት ዘዴዎች መለየቱን የገለጹት የኮሚሽኑ የፕሮጀክት ማስተባበሪያ ኃላፊው አብርሃም ከበደ ወደ ተለያዩ ሀገራት በማቅናት የዲያስፖራውን ማህበረሰብ በአካል ማግኘትና አጀንዳዎችን መረከብ አንዱ መሆኑን ገልጸዋል። የበይነመረብ ስብሰባ ወይም ዌቢናር ሁለተኛው አማራጭ መሆኑን አክለውም የገለጹት ኃላፊው አጀንዳዎች ለማሰባሰብ በጥቅም ላይ የሚውለውን ዘዴ አስመልክቶ የኮሚሽኑ ምክር ቤት ውሳኔ እንደሚያሳልፍ ገልጸዋል። በተለያዩ ሀገራት በአካል በመገኘት የሚደረጉ የአጀንዳ ማሰባሰብ ተግባራት ከፍተኛ በጀት የሚጠይቁ መሆናቸውን አክለው ያነሱት አቶ አብርሃም ሁለቱን ዘዴዎች በማቀናጀት መጠቀም የተሻለ አማራጭ እንደሚሆንም ጠቁመዋል። የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የጅምላ የችርቻሮ የውጭና የገቢ ንግድ ላይ የውጭ ባለ ሀብቶች ተሳትፎን የሚደነግገውን መመሪያ ቁጥር 1001/2016 የቀረበውን የመመሪያ ማሻሻያ ጥያቄ መርምሮ አጽድቋል። እርምጃው የውጭ ቀጥታ ኢንቨስትመንትን ለማሳደግና የሀገሪቱን የንግድ ምህዳር የማዘመን ዓላማ እንዳለው ተገልጿል። መመሪያው በሀገሪቱ የኢንቨስትመንት ፖሊሲ ማዕቀፍ ትልቅ ለውጥን እንደሚያመለክት የኢትዮጵያ ኢንቨስትመንት ቦርድ አስታውቋል። ማሻሻያው ጥራት ያላቸው ዓለም አቀፍ ባለ ሀብቶችን ለመሳብ የታቀደ ሲሆን ፍትሐዊና ግልጽ የውድድር ምህዳርን ያረጋግጣል ሲሉ ቦርዱ አክሏል።

እንደ ሀገር ያለውን የኤሌክትሪክ ሽፋን ከ54 በመቶ ወደ 78 በመቶ ለማሳደግ እየሰራው ነው ሲል የኢትዮጵያ ኤሌክትሪክ ኃይል አስታወቀ። እስካሁን ምንም አይነት የኤሌክትሪክ ኃይል ማከፋፈያ ጣቢያ ያልተገነባባቸውና የኃይል አቅርቦት ያልተዳረሰባቸው አካባቢዎች አሉ ያሉት የተቋሙ የኮሚኒኬሽን ዳይሬክተር ሞገስ መኮንን የተደራሽነት ችግሩን መቅረፍ የሚችሉ የማከፋፈያ ጣቢያዎችና የማስተላለፊያ መስመሮች እየተገነቡ መሆናቸውን ጠቁመዋል። ተጨማሪ የኃይል ፍላጎት ባላቸው አካባቢዎች የአቅም ማሳደግና የማዘመን ስራዎች እየተከናወኑ መሆናቸውንም ዳይሬክተሩ ተናግረዋል። የኢትዮጵያ ኤሌክትሪክ ከኃይል ከ2650 ሰርኪዩት ኪሎ ሜትር በላይ እርዝመት ያላቸው 307 የማስተላለፊያ መስመሮች እንዲሁም 194 ማከፋፈያ ጣቢያዎችን እንደሚያስተዳድር ከተቋሙ የማህበራዊ ትስስር ገጽ ያገኘ ነው መረጃ ያመላክታል። በኢትዮጵያ በጥቅሉ ለግብርናው ዘርፍ እየቀረበ ያለው የፋይናንስ አቅርቦት ከእጥፍ በላይ መቀነሱን የኢትዮጵያ ኢኮኖሚ ባለሙያዎች ማህበር አስታውቋል። ማህበሩ እንደ አውሮፓውያን አቆጣጠር ከ2021-2023 ባሉት ዓመታት ውስጥ የነበረው የኢትዮጵያ ምጣኔ ሀብታዊ አፈጻጸምን አስመልክቶ ባሳለፍነው ሳምንት ባወጣው ሪፖርቱ መሰረት በሀገሪቱ ከ2006-2012 ዓ ም ድረስ ለግብርናው ዘርፍ ይቀርብ የነበረው ፋይናንስ 10 በመቶ የነበረ ሲሆን ከ2012 ዓ ም ወዲህ ግን አቅርቦቱ ወደ 3 በመቶ ዝቅ ማለቱን በማህበሩ ከፍተኛ ተመራማሪ የሆኑት ዶክተር አቡሌ ማህሪ ተናግረዋል። በሌላ በኩል ኢትዮጵያ ከውጭ የምታስገባው የሚታወቀው የጥራጥሬ ምርት መጠን በአገር ውስጥ የመተካት ስራ በተወሰነ መልኩ መሻሻል የታየበት ነው ተብሏል። የጥራጥሬ ገቢ ምርት በ53 በመቶ ቅናሽ እንዳሳየ የገለጹት ማህበሩ ኢትዮጵያ በጥራጥሬ ምርት በኩል ኢኮኖሚዋ አሁንም በገቢ ምርት ላይ የተንጠለጠለ ነው ብለዋል። ዩጋንዳ ከጀርመን ጋር ያላትን ወታደራዊ አጋርነት ማቋረጡን የሀገሪቱ መከላከያ አስታወቀ። መከላከያው እንዳለው አጋርነቱ የተቋረጠው በካምፓላ የሚገኘው የጀርመን አምባሳደር የዩጋንዳን ተቋማት በማጣጣላቸው ነው። የመከላከያ ኃይሉ ቃል አቀባይ ክሪስ ማጌዚ ወታደራዊ አጋርነቱን የማቋረጥ ውሳኔ ላይ የተደረሰው አምባሳደሩ ያልተገባ ድርጊት ውስጥ መግባታቸውን የሚያረጋግጥ የደህንነት መረጃ የተገኘ በመሆኑ ነው። የጀርመን አምባሳደር በጉዳዩ ላይ የሰጡት ምንም ዓይነት መረጃ አልተገኘም። ዩጋንዳ በአፍሪካ ህብረት ሰላም አስከባሪ እንዲሁም አውሶም ውስጥ በርከት ያሉ ወታደሮች ያሏት ሀገር ናት። እነዚህ ሁለቱ ተቋማት በአውሮፓ ህብረት የሚደገፉ እንደሆነ የሚታወቅ ነው። ሆኖም በአውሮፓ ህብረት ሰፊ ድርሻ ያላት የጀርመን ወታደራዊ ድጋፍ ይቋረጣሉ ወይ የሚለው ጉዳይ አልታወቀም። ሩሲያ የአየር ላይ ጥቃት እንደፈጸመችባት ዩክሬን አስታወቀች። ሁለቱ ሀገራት ከፍተኛን የተባለለትን የእስረኛ ልውውጥ ማድረጋቸው ከተሰማ በኋላ የሩሲያ ጦር በ298 ሰው አልባ አውሮፕላኖች ላይ 69 ሚሳኤሎችን በመጠቀም ጥቃት መፈጸሙን የዩክሬን አየር ኃይል አስታውቋል። በጥቃቱ 12 ዩክሬናውያን ሕይወታቸውን እንዳጡም ተገልጿል። ጥቃቱን ተከትሎ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ ላይ ጠንካራ ጫና ካልተደረገ ይህ ጭካኔ ሊቆም አይችልም፣ አሜሪካም ዝምቷን መስበር አለባት ሲሉ ተናግረዋል። የሩሲያ መከላከያ ሚኒስቴር ለውትድርና አገልግሎት ይውላሉ የተባሉ 14 በሁለት ቦታዎች ላይ ጥቃት ማነጣጠሩን እንደገለጸ ቢቢሲ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ውርለት ሩሲያ በዩክሬን ላይ ባደረሰችው ጥቃት ጥልቅ ሐዘን እንደተሰማቸው ገልጸው የሩሲያ ፕሬዚዳንት ቭላዲሚር ፑቲን እያደረጉ በሚገኘው ተግባር ደስተኛ አይደለሁም ሲሉ ተደምጠዋል። ኢራን ለሚቃጣብኝ ማንኛውም ጥቃት ጠንካራ ያጸፋ እርምጃ አዘጋጅቻለሁ ስትል ዛተች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሀገሪቱ ላይ የሚነሳ ማንኛውም ግጭት መላው የመካከለኛው ምስራቅ ቀጠና የሚያናውጥ ከባድ ጉዳት ያስከትላል ሲሉ አስጠንቅቀዋል። ሚኒስትሩ ይህን ዛቻ ያስተላለፉት አሜሪካንን ጨምሮ የአውሮፓ ሀያላን ሀገራት ኢራን እስከ መጪው ጥቅምት ወር ጀምሮ ወደ ኒኩለር ስምምነት እንድትመጣ ጫና እያደረጉ ባለበት ወቅት ነው። በኦማን አደራዳሪነት በቴህራንና ዋሽንግተን መካከል ቀጥተኛ ያልሆነ አምስተኛ ዙር ድርድር በሮም ተካሂዷል። ፕሬዚዳንት ዶናልድ ትራምፕ የኒኩለር ውይይቱ የበለጠ መሻሻሎች የታዩበት ነው ሲሉ ያወደሱት ሲሆን አራቺ በበኩላቸው እስካሁን በሁለት ወገኖች መካከል ከተደረጉ ግንኙነቶች በሳል ውይይት ነው በማለት ገልጸውታል። ይሁንና ዲፕሎማሲያዊና ኢኮኖሚያዊ ጫና በመፍጠር ኢራን ወደ ስምምነቱ እንድትመጣ የሚደረግን ማንኛውንም ግፊት እንደማትቀበል ቴህራን አስታውቃለች። ኢራን ወደ አስገዳጅ የኒኩለር ስምምነት የማትመጣ ከሆነ ደግሞ በአሜሪካና በአጋሮቿ በኩል በኢራን ላይ የኃይል እርምጃ ሊወሰድ ይችላል የሚለውም ስጋት አይሏል ሲል የዘገበው ቴህራን ታይምስ ነው። ውድ የሀገሬ ቴሌቪዥን ተመልካቾች የእሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ